ሰናል አድማቻችን አርዴፌም 95.1 ላይ ነው የምትገኙትኝ። ዛሬ ምሽት በኤምሬትስ የሚደረገውን የአርሰናልና የሪያል ማድሪድን ጨዋታ እያነሳ ነው የምንገኘው። የሁለቱን ክለቦች ደግሞ አማካኞች ናንሳ። ፌዴ ቫልቬርዴ በሪያል ማድሪድ በጣም ጥሩ ጊዜያቶችን እያሳለፉ ካሉ ተጫዋቾች መካከል አንዱ ነው። ከፊት ያሉት አራት ተጫዋቾች ብዙ ጊዜ ስማቸው ይነሳል፣ ግን ደግሞ ለቡድኑ የሚሰጠው ግልጋሎት የቫልቬርዴ እንደዚሁ ድንቅ እንደሆነ ይነሳል። ይሄ ተጫዋች በአርሰናል የመጫወት እድል ነበረው። ኦዴጋርድ ደግሞ የሪያል ማድሪድ ተጫዋች እንደነበር እናስታውሳለን በዚዳን ጊዜ። ይህንን ጉዳይ እንመልከተው። አሁ ልክ ነው። ይህንን በተመለከተ ብዙ ዘገባዎች ወጥቶ እያየው ነበር ያው ፌዴሪኮ ቫልቬርዴ አንዱ፣ በሪያል ማድሪድ በኩል ያለው ጥያቄ ለምንድን ነው አንቼሎቲ የበለጠ ቀይ መስመር ተከላካይ አድርገው የማይጠቀሙበት የሚል ነው። ያን ቦታ በነገራችን ላይ ክፍተት ቦታ ነው። ቅድም አላነሳሁትም ግን ሉካስ ቫስኬዝ ሲጫወት ሌጋኔስ ወይም በቃ የውሃ መንገድ ነው የሚያደርጉት። ምንም አትፈርጂበትም። ተጫዋቹም ላይ ማድሪድም ችላ ያለው ቦታ ነው ለረጅም ጊዜ አንድም በካርቫሃል አስደናቂ ብቃት ምክንያት የፕሮብለም ኤሪያ አልነበር፣ ግን ካርቫሃል ተፈጥሯዊ ተተኪ አልነበሩም። ሁሌም ቢሆን በፊት የማጥቃት ተጫዋች የነበረው ሉካስ ቫስኬዝ ወይ የመሀል ተከላካይ የሆነው ኤደር ሚሊታው፣ ሌሎች ሜክሽፍት ተጫዋቾች ናቸው እዛ ቦታ ላይ ይጫወቱ የነበሩት። ግን ከነዚህ ሁሉ ተጫዋቾች በተሻለ ሁኔታ ና በላቀ ጥራት ይህንን ቀዳዳ መድፈን እንደሚችል ያሳየው አሰልጣኝ አንቸሎቲ ራሳቸው ደ ሞስት ኮምፕሊት ፕሌየር ኢን ደ ወርልድ በዓለም ላይ በጣም የተሟላው ተጫዋች ለምንድነው የተሟላው ተጫዋች ያሉት? ሁሉም ቦታ መጫወት ይችላል ብለው ስለሚያምኑ ነው። በግብ ጠባቂነትና ምናልባት በአጥቂነት ያልተጫወተው እንጂ ሌሎቹን የሜዳ ስፍራዎች ሁሉ በፔፔሜል የሚባሉት የላከሮኛ አሰልጣኝ የግራ መስመር ፉልባክ ሁሉ አድርገው ተጠቅሞበት ያውቃሉ። በውሰት እዛ በነበረበት ጊዜ ስድስት ቁጥር፣ ስምንት ቁጥር፣ የቀኝ ክንፍ አማካይ፣ በግራ በኩል፣ የግራ የቀኝ ፉልባክ፣ በሁሉም ቦታዎች ላይ ተጫውቷል። አሁን በሪያል ማድሪድ ካሉት መሪዎች መካከል አንደኛው ነው። እንደምታውቀው ምሳ ባለፈው ክረምት ናቾ አምበላቸው የነበረው ተጫዋች ወደ መካከለኛው ምስራቅ፣ ቶኒ ክሩስ በጉዳት ምክንያት ደግሞ ካርቫሃልን ሲያጡ በሪያል ማድሪድ ውስጥ ምንድን ነው የመሪ ቁጥር ማነስ አለ። የሊደርሺፕ ቮይድ እየተፈጠረ ነው ቡድን ውስጥ። ግን እዚህ ውስጥ ካሉት ወደ ደግሞ ወደ ሊደርሺፕ እየመጡ ካሉት እና የሆነ ጊዜ የሪያል ማድሪድ አምበል ሆነው ብናያቸው ማያስገርም ሆነ። አራተኛው መሰለኝ በአምበልነት ተዋረድ ከመሪዎቹ መካከል አንደኛው ግን፣ ሜዳ ውስጥም በቃ በእያንዳንዱ ጨዋታ ሰባት ስምንት ከአስር የሚያሰጥ ፐርፎርማንስ የሚያሳይ ነው እላለሁ እኔ ስለማይወርድብኝ። ዛሬ ፌዴ ጥሩ አይደለም አቲም ብዙ ጊዜ ኮንሲስተንት ተጫዋች ነው። ይሄ ልጅ ግን የአርሰናል ተጫዋች ሊሆን ይችል ነበር የዛሬ አስር ዓመት አካባቢ ያው የአንደኛው የአርሰን ቬንገር ትልቁ ችሎታ የነበረው የዓለም አቀፍ ተሰጦችን ማሰስ ና ማግኘት ነው። ሁለት ሺ አስራ አምስት እንደ ድሮ አልነበረም፣ ግን አንድ ሴስክ ፋብሪጋዝን ወደ አርሰናል ያመጣላቸው ቫን ፐርሲ እንኳን ስቲቭ ሮሊ የሚባለው ወኪል መሰለኝ ማን ነው ኤጀንት ስካውት መልማይ እሱ መሰለኝ የመለመለው፣ ግን ፍራንሲስ ካጂጋዎ የሚባል በጣም የሚደነቅ ስፔን ብሪታንያዊ በወጣት ደረጃ በአካዳሚ እግር ኳስ ተስፋ የነበረው ተጫዋች የነበረ ሰው የቬንገር አይን ነበር። ትልልቅ ተጫዋቾችን ለምሳሌ ሆሴ አንቶኒዮ ሬየስን ራሳቸው ቬንገር አርባ ጊዜ አይተውታል ይባላል። በአካል ግን ብዙ ጊዜ ወደ ሴቪል ይልኩት ነበር እንዲያየው ለምምድ ሜዳ ላይ የሚያሳየውን ጠባይ እንዲያጠና። ፋብሪጋዝንም ፒኬንም በኋላ ፒኬ ወደ ማንቸስተር ዩናይትድ ቢሄድም ሜሲንም ሜሲ በባርሰሎና ቢቆይም የመለመልላቸው እሱ ነበር ሁሉም ለዋናው ቡድን ከመጫወታቸው አስቀድሞ ከሁሉ በላይ ግን ያው ፋብሪጋስን ወደ አርሰናል አምጥቶላቸዋል እና ሌሎች በርካታ ተጫዋቾችንም መልምሏል። እና በአንድ ውድድር ላይ ያኔ ፔኛሮል ለሚባል የኡረጓይ ቡድን ይጫወት በነበረበት ጊዜ የወጣቶች ሻምፒዮና ላይ ተመለከተው። ግን እሱ ብቻ ሳይሆን የአርሰናል የላቲን አሜሪካ መልማይ የነበረም ሰው ከፍራንሲዝ ጋጂጋዎ ጋር ሆኖ ይመለከት ነበር። በነገራቸው ላይ ጋጂጋዎ እንደ ሳንቲ ካሶርላ አይነቱ ንም ተጫዋች ለአርሰናል ስካውት ያደረገ ትልቅ የሚደነቅ ባለሙያ ነው። አርሰናል የስካውቲንግ ዲፓርትመንቱን ሪኦርጋናይዝ ሲያደርግ ነው ከአርሰናል የለቀቀው የበለጠ ዴታን መሰረት ያደረገ ስካውቲንግ፣ ሞደርን ስካውቲንግ እሱን መከተል ጀምራለሁ ሲል ከአርሰናል ጋር ተለያየ። ፍራንሲስ ካጂጋው ለመጀመሪያ ጊዜ ቃለ ምልልሶችን መስጠት የጀመረው ከዛ በኋላ ነው እና ለአርሰናል ሊያስፈርመው ተቃርቦ ወደ ክለቡም የልምምድ እድል አግኝቶ የሙከራ እድል አግኝቶ እሱና ጆናታን ቪዳል የሚባል የአርሰናል የደቡብ አሜሪካ የማእከላዊ አሜሪካ የማእከላዊና ሰሜን አሜሪካ ዋና መልማይ የነበረ እነ ካርሎስ ቬርላን እነ ዦኤል ካምቤል የሚባሉ ዌሊንግተን ሲልቫ የሚባሉ ሌሎች ሌሎች በኋላ ብዙ በአርሰናል ያልተሳካላቸው ተጫዋቾችንም የመለመለ ነው እና አንድ የዚ የአትሌቲክ ዘገባ ላይ ምን ይላል? ይሄማ ስቲቨን ጀራርድን ይመስላል አዩትና፣ በወጣት ቡድን ደረጃ ስቲቨን ጀራርድን ይመስላል። ጥሩ ሹተር ነው። በጣም ጥሩ ኳስ የማቀበል፣ ፓስ የማድረግ ችሎታ አለው። ብልህ ነው። የሀይንቴንሲቲ ሩጫዎችን ማድረግ ይችላል። ጥሩ ቴክኒክ አለው ብለው ለአርሰን ቬንግር ስለዚህ ተጫዋች ሪኮመንድ አደረጓቸው። ቪዲዮን በሚገባ ጠኑት። ጋጂጋውን ይሰሙታል። የራሳቸው አይን ይደነቃል። ተሰጦን የሚለዩበት አይን ቶሎ ባለ ተሰጦ ተጫዋች ማወቅ ይችላሉ ይባላል። ግን ባለሙያዎችም ደግሞ አሏቸው። እና ፓብሎ ቶሬስ ከሚባል የፔኛ ሮል ዳይሬክተር ጋር ወደ ለንደን መጣ እና ቬንገር በዋናው ቡድናቸው ውስጥ የልምምድ ጊዜ ሰጥተውት ነበር። እድሜው አስራ አምስት አመቱ ብቻ ነበር ያኔ ፌዴ ቫልቬርዴ ከአርሰናል ወጣት ቡድንም ጋር ከዋናውም ቡድን ጋር ልምምድ ሲያደርግ ቆይቷል እና ራሱ አንድ ቃለ ምልልስ ላይ ሲናገር ልክ እንደደረስኩ የአርሰናልን ፋሲሊቲ ሳይ፣ በኮልኔ ያለውን ፋሲሊቲ ሳይ፣ ከባቢውን ደግሞ ቡድን ውስጥ የነበሩትን ስፓኒሽ ተናጋሪ ተጫዋቾች በተለይ ሚካኤል አርቴታ የአርሰናል አምበል ነበር ያን ጊዜ እሱን፣ ካሶርላን፣ ሄክቶር ቤሪንን እና ሌሎቹንም የአርሰናል ስፓኒሽ ተናጋሪ ተጫዋቾችን ድጋፍ ሳይ ይሄ ነው ማድግበት ክለብ ይሄ ነው የኔ ክለብ እየወሰኝ ነበር ይለ። ከዛ የአንድ ሳምንት የሙከራ ጊዜ ከአርሰናል ዋናው ቡድን ጋር ካሳለፈ በኋላ ፍራንሲስ ጋጂጋው እና አርሰን ቬንገር ይህን ተጫዋች በቋሚ ዝውውር ለማስፈረም ወሰኑ። ጋጂጋው በሌሎች ኃላፊነቶቹ ምክንያት ወደ ሞንቴቪዲዮ መሄድ አልቻለም። ስለዚህ ለአስር አመት ገደማ የአርሰናል ዋና የዝውውር ተደራዳሪ ሆነው የሰሩትን በብዙ ቃለ ምልልሶች ላይ አሁንም አንዳንድ ብዙ የሚነገርላቸው የአርሰናል ዝውውሮች ላይ ለምን ዝውውሮቹ እንዳልተሳኮ የሚናገሩትን ዲክሎን ላካቸው ወደ ኡሩጓይ ዝውውሩ እንዲያጠናቅቁ፣ በቃ ቬንገር ወስነው ማለት ነው። ተጫዋቹ በቃ አርክቶኛል እናስፈርሙ ብለው። ግን አንድ ቬንገር ብዙ አፍሪካውያንና ላቲን አሜሪካውያን ተጫዋቾችን ያሳጣቸው አሳሪ ሕግ አለ። ሮናልዲኞ ወደ አርስናል ያልመጣው ከግሬሚዮ በዛ ምክንያት ነው። ኤጅሚልሰን ከብራዚል ወደ አርስናል ያልመጣው በኋላ ወደ ሊዮን በኋላ ወደ ባርሴሎና የሄደው በዛ ምክንያት ነው። ሌሎች ብዙ የላቲን ተጫዋቾችን ማስፈረም ያልቻሉት ወደ እንግሊዝ ሀገር አውሮፓ ያልሆነ ተጫዋች ሰባ በመቶ የሚሆን የብሔራዊ ቡድን ጨዋታ ባለፉት አስራ አንድ ወራት ካላደረገ በስተቀር ኢንተርናሽናል ክሊራንስ እና ወርክ ፐርሚት ማግኘት አይችልም፣ መጥቶ መጫወት አይችልም። እና ጥረት ሲደረግ አንዳንድ ጊዜ የስፔሻል ቪዛ ዲስፐንሴሽን የሚባላል በጣም የተለየ ባለተሰጦ ነው፣ ነብሽ ካረጋገጥ ልዩ ባለተሰጦ ነው፣ ለዚህ ሀገር እግር ኳስ ይጠቅማል፣ እናም ብለሽ ካላሳመንሽ በስተቀር ፍቃድ አይገኝ። አንዱ ችግር የሆነባቸው ቫልቬርዴ ራሱም ያለው ወርክ ፐርሚት ማግኘት አልቻልኩም። በቀደም የያያ ቱሬን ነው ነገር ሲናገር ሰማሁት። የአያቱሬን ሬን አስፈርሞት ቢሆን ኖሮ አርሸንቬንገር ቬንገር ለአስር ምናምን አመታት የቪየራ ተተኪ እስካሁን ድረስ የለም ሲባል አይኖርም ነበር። አንዳንዴ እንደዚህ ነው እግር ኳስ ቢሆን ኖሮ ነው። በኋላ ስድስት ሚሊዮንም ተጠይቁ ይ ስድስት ሚሊዮን ለዋናው ቡድን እንኳን ለመሆን ወዲያው የምናስፈርመው የምናስፈርመው ለጊዜው አስራ አምስት አመቱ ነው። ስለዚህ ለአካዳሚ ለአካዳሚ ለሚፈርም ሰው ስድስት ሚሊዮን ብዙ ነው። ቀንሶ ምናምን ግን ዲክሎ የሚሉ እየተነጋገር ነበር ነው። በዚህ መሀል ፔኛ ሮል የሚባለው ክለብ ሌሎች ጋባዦች ፈለገ እና ቀጥሎ የሚመጣ አንድ ውድድር ላይ ተጫዋቹ እንዲሳተፍ ተደረገ እና ያኔ ዩኒክ ሀላፋት የሚባለው የሪያል ማድሪድ የላቲን አሜሪካ ዋና መልማያውን ዳይሬክተር ነው። የእሱ አይን ውስጥ ገባ ና ሪያል ማድሪድ ነገር ውስጥ ገባበት። ግን አርሰናል ዝውውሩን መጨረስም አልቻለም። አንድም በገንዘቡ ጉዳይ ላይ መስማማት ላይ አልተደረሰም። ከገንዘቡ በላይ ግን የስራ ፈቃዱ ጉዳይ። ስለዚህ ያቀረቡለት ፕሮፖዛል እናስፈርመሃለን ግን በእንግሊዝ መጫወት ስለማትችል ወደ ስፔን አንዱ ክለብ ውሰት እንሰጣለን። እዛ ሶስት አመት ትቆያለህ፣ የስፔን ፓስፖርት ታገኛለህ፣ ወደ አርሰናል ዋናው ቡድን ትመጣለህ። ይህንን ነገር ደግሞ ሌሎች ተጫዋቾች ላይ ያደርገውታል። ካርሎስ ቬላ እንደዛ ነበር የነበረው። ሜክሲኮ በቀጥታ ወደ እንግሊዝ መጫወት አይችልም በዛ እድሜው። ስለዚህ ለብዙ አመት ወደ አንዴ ወደ ሳላማንካ እንዲ ወደ ምናምን የሚባሉ ክለቦች ሄዶ ብዙ አመት ቆይቷል። ከዚያ የስፔን ፓስፖርት ሲያገኝ ወደ አርሰናል ይመጣ። ይህኛው የአውሮፓ ፓስፖርት የለውም። ማድሪድ ደግሞ ኦፈር ሲያደርገው ምንድነው የሚሉት የፌዴራል ቤተሰቦች ከአርሰናል ከማድሪድ አርሰናል ነበር የፈለጉበት ጊዜ ማድሪድም ወደ ኢኮዥኑ ከመጣ በኋላ ነገር ግን ሪያል ማድሪድ ያን አንተቁ በቀጥታ ወደ ማድሪድ ነው የምትመጣው አሉት። አርሰናል ግን ለስፔን ትልልሽ ክለቦች በውሰት ይሰጥ ሊያቆይ ነው። ስለዚህ ቤተሰቦቹም ወደ ማድሪድ ዋና ቡድን መሄድን መረጡ። ግን ያው ማድሪድን ቢሆን በውሰት ነው የሰጠው። ለብዙ ክለቦች በውሰት ሰጥቶታል። ለላካሮኛ ለላቬስ በውሰት ተሰጥቶ ተጫውቷል። እና ይሄ ተጫዋች በእንደዚህች አይነት ዝርዝር ምክንያት ዛሬ ቀዩን እና ነጭ ስሊቭ ያለውን መለያ ከመልበስ ይልቅ ያው የማድሪድን መለያ ነው የሚለብሰው ለማለት ነው። እና የዝውውሮች ታሪክ እንደዚህ ይሆናል። ኦደጋርድ ግን ተጫውቷል ለሪያል ማድሪድ። የኦደጋርድ የተለየ ነው። አሁን የአርሰናል አምበል ነው። ምናልባት የኦደጋርድ ጉዳይ ለፌዴ ቫልቬርዴ መማሪያ ሳይሆን አልቀርም ለሪያል ማድሪድ ምክንያቱም ለፌዴ ቫልቬርዴ ብቻ ሳይሆን ከዛ በኋላ ባለተሰጥኦ ተጫዋቾችን ዴቨሎፕ የማድረግ ጉዳይን በተመለከተ በነ ቪኒ ላይ በነ ሮድሪጎ ላይ የተከተለው ፖሊሲ የተሻሻለ ሆኗል። ኦደጋርድ ያኔ ድንገት ገናና ሆኖ ነበር። በአውሮፓ ክለቦች ሁሉ የሚፈለግ ቀጣዩ ትልቅ ስታር ይሆናል የሚባል የአስራ አምስት ዓመት ስካንዲኒቪያዊ ነበር። በውብ መንገድ የጀመረ በግነት የተጀመረ ታሪክ ነው። አሁን 26 አመት ሆኖ የአርሰናል አምበል ነው። አንቸሎቲም አሁን ስለሱ ተጠይቀው ነበር። በእሳቸው ስር ነው ለመጀመሪያ ጊዜ የተጫወተው በሪያል ማድሪድ ታሪክ በእድሜ ትንሹ ተጫዋች ሆኖ የተሰለፈው። አንቸሎቲ በመጀመሪያ የሪያል ማድሪድ የስራ ኃላፊነታቸው ጊዜ ያኔ ነው። ይህ የመጨረሻ ጨዋታቸው ነበር መሰለኝ በሪያል ማድሪድ አሰልጣኝነት። ስለዚህ ያውቁታል። ሲጠየቁ ያኔ በቂ እድል አልሰጠ ነው በሪያል ማድሪድ ውስጥ በሌላው ክለብ ግን በአለም ካሉ ትልልቅ ክለቦች አንደኛው አንበል ነው። አሁን አይደለም ደግሞ ልጅ ነው፣ አሁንም አለ ልጅ ነው፣ ሀያ ስድስት አመቱ ነው። ባለፈው ዲሴምበር ነው ሀያ ስድስት አመት ሆ ወጣት ነው። ወደ እግር ኳስ ተጫዋችነት ታላቅነቱ እየተንደረደረ ያለ ነው ገና። በዚህ አመት ጥሩ አመት ባይሆንም ግን በቫልዴ ቤባስ አርባ ካሜራዎች ባሉበት ጃንዋሪ ሀያ ሁለት ሁለት ሺ አስራ አምስት በጋዜጠኞች በሙሉ የታጨቀ የፕሬስ ሩም ነበር ሪያል ማድሪድ ቀጣዩን ትልቅ ስታር አስፈርመዋል ተብሎ ልክ 16 ዓመቱ እንደሞላ ነበር። ያኔ ወሬ ነበር። ስለዚህ ልጅ ለማድሪድ ሳይፈርም እየሄደ የማንቸስተር ዩናይትድን፣ የማንቸስተር ሲቲን፣ የሊቨርፑልን፣ የአርሰናልን፣ የባየር ሚኒክን ፋሲሊቲዎች በሙሉ ጎብኝቷል። እንዲያውም በኋላ በቅርብ ጊዜ እንደተናገረው ቬንገር እሱንና አባቱን ሁሉ ራት ጋብዘዋቸው ለአርሰናል ለመፈረም ሁሉ ተቃርቤ ነበር ይላል። መጀመሪያ ግን መቼስ ማድሪድ ያባብላል የትኛውንም ተጫዋች እንኳን እንደ ኦደጋርድ አይነት ለጋ የእግር ኳስ ህይወቱ ጅማሬ ላይ ያለን ተጫዋች ቀርቶ። በኋላ ምን አለ እዚህ ታላላቅ ሻምፒዮኖች ያሉበት ነው። የመጀመሪያ ፕሬስ ኮንፈረንሱ ላይ እኔ የምጫወትበት የሪያል ማድሪድ ሁለተኛ ቡድን ምናልባት በእግር ኳስ ታሪክ ከምን ጊዜም ታላላቆቹ ተጫዋቾች መካከል በአንዱ ይሰለጥናል። በዚህን ንድን ዚዳን ዚዳን ደግሞ እኔ በምጫወትበት ቦታ የሚጫወት ነው። ስለዚህ ያሻሽለኛል ብሎ አመነ። የዛ የኤል ቡትሬ ቡድን አባል የነበረው ኤሚሊዮ ቡትራጌኞ የስፖርት ዳይሬክተር ነበር ያኔ። ልምምድ የሚሰራው ይሄ ባለ ልዩ ተሰጥኦ ተጫዋች ከዋናው ቡድን ጋር ይሆናል። በአንቸሎቲ ስር የሚጫወተው ለካስቲያው ይሆናል፣ በዚህ ዳን ስር አለ። ስለዚህ ከሰኞ እስከ አርብ ልምምድ ከዋናው ቡድን ጋር ይሰራና ቅዳሜ እዛ ሄዶ ይጫወታል። አሁን እንዲሁ ስታዩ እንዴት ያለሽ ልምምድ ኬሚስትሪ ለማምጣት የሚደረግ ነው አይደለም? አይገናኙም ከተጫዋቾቹ ቅዳሜ ይመጣና ይጫወታል ከሰኞ ስ ጋር ከራሞስና ክርስቲያኖ ጋር ከሌሎች ስታሮች ጋር ሲለማመድ ያሳልፋል። ዚዳን ያኔ የማድሪድ የካስቲያ ቡድን አሰልጣኝ ነበር ብዙም ደስተኛ አልነበረም በዚህ ስፔሻል ፕሪቪሌጁ ምክንያት ይላሉ። ሁል ቀን ልምምድ ላይ ካላገኘሁት ያን የቡድን ኬሚስትሪ እንዴት አመጣለሁ የሚል። ማድሪድ ግን አባቱንም ሳይቀር ነው የቀጠረው። ስለዚህ የሪያል ማድሪድ ወጣት ቡድን ውስጥ በአሰልጣኝነት ይሰራ ነበር የማርቲን ኦደጋርድ አባት። ከሌሎቹ ክለቦች የተለየ ፕሪቪሌጅ ከሌሎቹ ተጫዋቾች የበለጠ ፕሪቪሌጅ ተሰጥቶት ነበር። አንቸሎቲ ከሄታፌ ጋር በተደረገው ጨዋታ በአስራ ስድስት አመት ከአንድ መቶ ሀምሳ ስድስት ቀን የመጀመሪያ ጨዋታውን እንዲያደርግ እድል ሰጡት። ክርስቲያኖ ሮናልዶን ተክቶ ነበር የገባው ሪያል ማድሪድ ሰባት ለሶስት ያሸንፈው ጨዋታ ነበር። ግን የሪያል ማድሪድ ተጫዋቾች የወጣት ቡድን ተጫዋቾች ተሰኞች አልነበሩ። አንድ ሴርጂዮ አጉዛ የሚባል ተጫዋች አሁን በአማተር ደረጃ ይጫወታል። ያኔ ግን የካስቲያው ተጫዋች ነበር፣ የሁለተኛው ቡድን ተጫዋች ነበር። አንድ ጥያቄ ቀርቦት እንደ ኦደ ጋርድ ቢከፈልኝ ደስ ይለኝ ነበር አለ። ሌሎቹ ደግሞ በአመት አንድ ሚሊዮን ዩሮ ይከፈለው ስለነበር ለ አስራ አምስት አመት ለአካዳሚ ተጫዋች አንድ ሚሊዮን ዩሮ በጣም ከፍተኛ ገንዘብ እና ከሄሴ በላይ ይከፈለዋል፣ ከሄሴ ሮድሪጌስ በላይ ከኢስኮ ኩልሞ ደመወዙ ምናምን የተባለ ይወራ ነበር። መረጋጋት አልቻለም። ዚዳንም ቡድኑ ፈረሰበት። ኦደጋርድ መጫወት እስኪጀምር ድረስ በሶስተኛ ዲቪዚዮን አንደኛ ነበር የሪያል ማድሪድ ካስቲ። ኦደጋርድ ከመጣ በኋላ ወደ ሰባተኛ ተንሸራተተ። ሳይለማመድ ከቡድኑ ጋር ጨዋታ የሚያደርግ ተጫዋች ስለሆነ ከአስር ጨዋታ በሶስት ወር ሶስቱን ብቻ አሁን አንድ ብቻ አሸነፈ፣ አምስት ተሸነፈ፣ አራታቸው ወጣ። ዚዳንም ተበተነበት ቡድኑ ላይ እና መጨረሻ ላይ ኦደጋርድን ማስቀመጥ ጀመር እራሱ ቡድኔን እያፈረሰብኝ ነው በሚል ችግሩ። ኦደጋርድ ግን አይደለም ሪያል ማድሪድ የሰጠው ኮንትራት ነውና መረረው ና ልልቀቅ አለ። በቃ ልጁ በውሰት ሰጡኛለ ምና መጀመሪያ ወደ ሄረንቬን ወደሚባል የሆላንድ ክለብ ሄደ። ከዛ ወደ ቪተሳር ነው። አያክስ ይፈልገው ነበር፣ ግን ሶሲዳድ ወሰደ። ሆነ ሶሲዳድ ጋር ሲደርስ ነው ተጫዋች የሆኑ እዛ ያለ ማድሪድን ተበቅለው ያቃል አንዴ ሚስ አንድ ላ አድርጎኛል ብሎ ስለሚያምን እኔን በተመለከተ በዛ ቴንደር እድሜ ላለ ተጫዋች ኮንትራቱም ልክ አይደለም ፕሪቪሌጅድ ነው የተባለ እየተባለ በፕሬስ ስለ እኔ የሚወራው ልክ አልነበረ። ሶሲዳድ ውስጥ ሄዶ የሚገርም መሻሻል እና አንደኛው ሲዝን ላይ ሁለት ሺህ ሀያ መሰለኝ የኮፓ ዴልሬ ሴሚፋይናል የመልስ ጨዋታ ልክ እንደ ባለፈው ሳምንት ብሎ ቤርናቤው ላይ በሶሲዳድ በሁለቱ በላሪያል ና በኤል ሪያል መካከል ይደረግ ነበር። ሶሴዳር፣ ሲያሸንፍ ማኖቭ ዘማች ሆነ፣ ጎል አስቆጠረ፣ አሲስት ሰጠ። ሶሴዳር አራት ለሶስት አሸንፈ ፍጻሜ ያለፈ አሌክሳንደር ይስቅ አብሮት ነበር። ኮፓ ዴል እንድል አደረገ በዛ አመት ማድሪድን ከውድድር ውጭ አድርጎ ያውቃል። እና ጫናው ብዙ ነው። ጉዳቶች እድለኛ አላደረጉትም፣ ግን ልክ የሁለት አመት የወሰት ውል ተሰጥቶት ዚዳን ፈለገው እንዲመጣ ተሻሽሏል። አሁን ማድሪድ ቡድን መጫወት ይችላል። የመጀመሪያዎቹን ሁለት ጨዋታዎች ካደረገ በኋላ ግን እና ወጣ ገባ ነው ከነዛ ሁለት ጨዋታዎች ውጪ ሌላ አንድ ተጨማሪ ጨዋታ ነው በቋሚነት የጀመሩ ጥር ሲመጣ በውሰት ለአርሰናል ተሰጠ አርሰናል መጀመሪያ በውሰት በኋላ በቋሚ ዝውውር በ35 ሚሊዮን ዩሮ ተጫዋቹን ገዛው ግን ማድሪድ ውስጥ ያኔ አማካይ ክፍሉ አንደኛ አራት ሶስት ሶስት ነው ያኔ የሪያል ማድሪድ ሰዎች አስተያየት አስር ቁጥር ነው የሚል ነበር ሁለተኛ የክሩስ የሞድሪች እና የካሴሚሮ የአማካይ ክፍል ጥምረትን መስበር ለማንም ተጫዋች አስቸጋሪ ነበር። ለኢስኮ አልሆነም፣ ለሀሜስ አልሆነም፣ ለሌሎችም አልሆነም። ስለዚህ ወደ ጋርድ ደግሞ ያደገበትን ጥቂት ዓመታትን የተጫወተበትን ግን ብዙ ትውስታ ጥሩ ትውስታ የሌለውን ቡድን ዛሬ ይገጥማል ማለት ነው። ጨዋታው ዛሬ ምሽት አራት ሰዓት በኤምሬትስ ይደረጋል። አድማጮቻችን እኛ የነበረን ቆይታ ይህንን ይመስል ነበር። ሌሎች አራዳ ኤፍኤም ፕሮግራሞች ወደ እናንተ ምርሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።